አመሰግናለን ኤፍሬም ጌታቸው በኤልኤም ሁለት ተወክሎ የተፈራ ነጋሽን ጉድ አደረገኝን ነበረ እየተጫወተልን። ሰማንያ ሁለት ሀያ ሁለት አሁንም የእናንተ ነው። ለወደዳችሁት ምርጥ ላላችሁት ሰዎች ያልተገደበ ድምፅ የመስጠት ነፃነት አላችሁ። እንቀጥላለን። ቀደም ሲል እንግዲህ እንግዳችንን ሞቅ ባለ አቀባበል ተቀብለነዋል። ሁለተኛው ዙር ስለተጀመረ ዛሬ የክብር እንግዳችንና ዳኛችን አስተያየት ብቻ ይናገርልናል። እጅግ በጣም እንትኑ ያለቀቀ ነገር ነው የሰማውት። ማይነር በቃ በትክክል አድርጎ ነው የሰራው እና በጣም የሚደነቅ ልጅ ነው። ብዙ ተስፋ እንጠብቃለን ከሱ። ስለዚህ ብዙ ይጠበቅበታል። አዎ ብዙ ይጠበቅበታል። እናመሰግናለን። ወደ ዳኞች እናልፋለን። ወደ ዳኞች ከማለፋችን በፊት በነገራችን ላይ ተመልካቾቻችን ልክ የዛሬ 19 ዓመት ድምጻዊ አለማየሁ ሄርፖ ከኢትዮጵያ ሲወጣ ለመጨረሻ ጊዜ አንድ ሙዚቃ ሰርቶ ነበረ። ይህንን ሙዚቃ ደግሞ በዜማም በግጥምም በቅንብርም የሰራው ዳኛ አማኑኤል ይልማ ነው። እናም ደግሞ ደግሞም በእውነተኛ ታሪክ ላይ የተመሰረተ ስራ ነበረ ማናየው የተሰኘው ሙዚቃ ነበር። በጣም ተወዳጅ ነበር በወቅቱ። አማኔል ዳኝነቱም ይኸው ሜዳውም ይኸው፣ እሱ ላይም ትንሽ ማለት ካለብ አመሰግናለህ። ሰላሚና አርቲስት አለማየ እርፖ እንኳን ከ19 ዓመት በኋላ ወደ አገርህ በሰላም እንኳን ደህና መጣ። በጣም የገረመኝ እድሜያችን እንደ ጫረ ነው የሚያሳየው። 19 ዓመት ሆነ። በጣም የሚገርመው ለመጀመሪያ ጊዜ ነው ማወራው አሌክስ እርግጠኛ ነኝ ከሀገር ሊወጣ አንድ ቀን ወይ ሁለት ቀን ሲቀረው ነው። ልክ ነኝ። እና እውነተኛ ታሪክ ላይ ነው። ሚስጥር ነው የሁለታችንም ነው። አሌክስም ዛሬ ገና ነው ያገኘሁት፣ ያወራ ነው። እዛም ሄጄ ኖሮ ያላገኘሁትም እንደ አጋጣሚ ለሾ ሄጄ ነበር አላገኘውትም። እና በእውነተኛ ታሪክ ላይ ማናየልኝ የሚል ያዘፈን ዜማ ግጥም ቅንብር አዘጋጀውና የት ነህ ብዬ ደወልኩለት ማለት ነው። ከዛ ወደ መገናኛ ወደ ሾላ አካባቢ ነው አለው ነገራችን ላይ መጣ። ፒካ ያደረግኩት በአንድ ቀን የሰራ ነው። ወደ ዘጠኝ ሰዓት ተገናኘን ዜማውን ቅንብሩን ማታ ሁለት ሰዓት ላይ አለቀ ማለት ነው። ያዘፈን የሁለታችን ነው። እና እንኳን ደህና መጣ ማለት በድጋሚ እንፈልጋለን። እሺ። ወደ ኤፍሬም ሲሄድ ስላልተነገራቸው ወዳቸውን ቆርጧቸዋል፣ ግን አንናገርም ብለናል። ግን አንድ ጊዜ ደግሞ ያንን ለመሰለ ሙዚቃ ለሰራልን ለዳኛ ማለት ነው ስለ ሀይልዬ ነው የነገረኝ ነገር ኤፍሬም የተፈራ ነጋሽን ጉድ አረገኝ ትዝታ ማይነር ላይ ያለ በጣም ጥሩ ምርጫ፣ ድንቅ አቀራረብ። በጣም የገረመኝ ነገር በደንብ ነው ማርሽ ቀየረ የመጣኸው። አንዳንዴ እንደዚህ አይነት ውድድር ላይ ድምፃዊን ብሆን ብዬ ሳስበው ከቅድሙ ውጤቴ ጋር ወይ ከምናምን አይና፣ አንዳንዴ እንዳለፈው ግጥም ሊጠፋ ይችላል ማይክራፎን ምናምን ስታደርግ የሆነ ነገር ሊሆን ይችላል። ብዙ ነገሮች አሉና ያን ሁሉ ፈተና ይዘ በዚህ አይነት ኢነርጂ መምጣት በጣም ስነ ልቦና ይሄ ነው መቀም ያስፈልገው። የመጀመሪያ ሁሌ ፈርተን ከምንበላ ደፍረን ብንበላ ይሻላል የሚለው አስተሳሰብ ለመናገር ነው። ሌላ በጣም የገረመኝ የተፈራ ነጋሽን በኤፍሬም ጌታቸው ድምጽ መስማት ማለት በጣም ደስ ይላል። የፋና ትልቁ ነገር ደግሞ ምንድን ነው ኢሚቴት እንዳያደርግ ዋናው ድምፅ ያኖች አሉና የራስህ ዜማ እንደሆነ የራስህ ለአንተ የተሰራ እንደሆነ ነው እየሰማሁ የነበረው። ይሄ በጣም አሪፍ ነው። የድምፅህ አቅም በጣም ሰፊ ሬንጅ እንዳለ በድፍረት ያሳየህበት ምንም አይነት ዘፈን አውጥተ መጫወት የምትችልበት ስለሆነ ኤፍሬም ትችላለህ። አስር ሰጥቼዋለሁ። አስር ሺህ ሰጠ። እሺ በድጋሚ አሌክስ እንኳን ደና መጣ። ከ19 አመታት በኋላ ወደ ሀገር ተመልሰ እንዲህ ውብ በሆነ ድምጽህ ዛሬ አጠገባችን ስታዜም ስላየን በጣም ደስ ብሎናል። በጣም አድናቂ ነኝ። ድሮ ከመዲና ባንድ ጋር ስዘፍን በጣም አቃለው በቅርብና እንኳን በሰላም ወደ ሀገር መጣ ደስ ብሎኛል። ወደ ኤፍሬም ልመለስና የተፈራ ነጋሽን ጉድ አደረገኝን ስዘፍን እኛን ራሱ ጉድ አርገህ ነው የወረድከው። ስለዚህ በጣም ልዩ አድርገን የተጫወትከው በተለይ ድንገት ሳላስበው ና ጉድ አደረገኝ ላይ የእውነት የሆነ በቃ ጉድ አረገችን ሴት ምስል ሁሉ ለመሳል እንድንችል ያክል አድርገህ ነው የሳብከን ና እንዲመስል ማለት ሪያሊቲም ባይሆን እንደ ሱ አይነት ስሜት ነው የተሰማን ማለት ነው። እና በጣም ቆንጆ ነበረ። እኔ ጋም ያለ ውጤት አስርሽን አሁን ጸብ ይጀመር ነው አስር ሺህ እንዳጠበቀ። ኤፍሬም ግን መጀመሪያ እኔ አሌክስን እንኳን ደህና ማለት እንኳን ደህና መጣ ማለት ፈልጋለሁ እንኳን ለሀገራ በቃ እንኳን ለሚወድ ሕዝብ በድጋሚ ለመታየት አበቃ እዚህ የፋና ላምሮት ድምጻውያን ውድድር ላይ አብረህን ስላለህ በጣም ደስተኞች ነን። ከልምድህ በጣም ብዙ እንደሚቀስሙ ተስፋ እናደርጋለን። እንግዲህ ሸዋችን የሚያዝናናም ጭምር ማለት ነው አይደል? ስለዚህ ዘና ብለህ አብረህን እንውላለን ማለት ነው። ኤፍሬም ለምን አስር አስር ሺህ እንደሰጡህ አላቅም። ምን ነው ሰለ ሳስፔንስ አይደለም በጣም የሚገርም ነው። የእውነቴን እንደምል በጣም የሚደንቅ ነው። በፍጹም ኤክስፔክት አላደረኩኝም። እኔ የተፈራ ነጋሽን ለምን መረጠ ምናምን እያልኩኝ ከራሴ ጋር እየተከራከርኩ ነበር፣ ግን ለምን እንደመረጥክ የገባኝ አስር ሺህ ከሰጠው በኋላ ይገባል። የእውነት በጣም በቃ ኤክሰለንት ፕላስ የሆነ ፐርፎርማንስ ነው። ምንም ኮመንት የለኝም። ናይስ